ኢትዮ ክህሎት አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ ከሚያዝያ 27 እስከ ግንቦት 2 ቀን 2017 ዓ ም ይካሄዳል። የስራና ክህሎት ሚኒስትር ሙፈሪያት ካሚል መርሃ ግብሩን በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም ኢትዮ ክህሎት ሀገር አቀፍ የክህሎት ውድድር የስልጠና ጥራትን ለማረጋገጥ በየሁለት ዓመቱ የሚካሄድ መሆኑን ተናግረዋል። መርሃ ግብሩ በሁሉም ክልሎችና ከተማ አስተዳደሮች ተወዳድረው አሸናፊ የሆኑ ወጣቶች የሚሳተፉበት የክህሎትና የቴክኖሎጂ ውድድር መሆኑንም አስታውቋል። በ 16 በጀት ዓመት 81 ቴክኖሎጂዎች መልማታቸውንና በዘንድሮ በጀት ዓመት ደግሞ 180 ተሳታፊዎች 99 ቴክኖሎጂዎችን በማልማት ሂደት ላይ መሆናቸውን ተናግረዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የኢኮኖሚ ደምስር የሆነውን የትራንስፖርትና ሎጂስቲክ ዘርፍ ለማሳደግ በመተባበር መስራት ይገባል ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙስሜ ገለጹ። የትራንስፖርትና ሎጂስቲክ ሚኒስቴር የ9 ወራት አፈጻጸም ሀገር አቀፍ ሴክተር ጉባኤ መድረክ ላይ ዶክተር አለሙ ስሜ ኢትዮጵያ ባስመዘገበችው የኢኮኖሚ እድገት ዘርፉ የአስቻይነት ሚና ቢጫወትም አሁንም ብዙ ስራዎች እንደሚቀሩ ተናግረዋል። ለዚህም ባለድርሻ አካላት በመተባበር በቅርበት መስራት እንዳለባቸው አስገንዝበዋል። የአዳዲስ አውሮፕላን ማረፊዎች ግንባታና የነባር አውሮፕላን ማረፊዎች ማስፋፊያ የተሻለ አፈጻጸም ላይ መሆናቸውም ተገልጿል። የኢትዮጵያ አየር መንገድ ከ11 ሚሊዮን በላይ ዓለም አቀፍ መንገደኞችንና 29 ሚሊዮን የሀገር ውስጥ መንገደኞቹን ማጓጓዙን ጠቁመዋል። መረጃው የትራንስፖርትና ሎጂስቲክ ሚኒስቴር ነው። በኢትዮጵያ የእንስሳት ዘርፉን እሴት ሰንሰለት በማጠናከር የምርት ተወዳዳሪነትን ለማሳደግ ያለመ ምዕራፍ ሁለት ፕሮጀክት ይፋ ሆኗል። የእንስሳት እርባታ ፕሮጀክት ምዕራፍ ሁለት በይፋ ማስጀመሪያ መርሃ ግብርም እየተካሄደ ይገኛል። ፕሮጀክቱን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ከግብርና ሚኒስቴርና ግብርና ባለስልጣን ጋር በጋራ የሚተገብሩት ሲሆን በቻይና መንግስት የሚደገፍ መሆኑ ተገልጿል። ፕሮጀክቱ የእንስሳት ዘርፉን እሴት ሰንሰለት በማጠናከር የአቅም ግንባታ ስራዎችን በማፋጠን ምርቱን ተወዳዳሪ ማድረግ ላይ ያተኮረ ነው። የፕሮጀክቱ የመጀመሪያ ምዕራፍ እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ተግባራዊ መደረጉ ተጠቅሷል። ፕሮጀክቱ በኢትዮጵያና በቻይና መካከል የልምድ ልውውጥ እንዲደረግ እድል የፈጠረ ሲሆን በዚህም ለዘርፉ እድገት ተጨማሪ አቅም የፈጠሩ ልምዶች ተገኝተውበታል። ሁለተኛው ምዕራፍም በዛሬው ዕለት ይፋ የተደረገ ሲሆን የባለድርሻ አካላትን አቅም መገንባት፣ ከእንስሳት በሽታ ነጻ የሆኑ አካባቢዎችን መፍጠር፣ የምርምር መመርመሪያ ላብራቶሪ አቅምን ማሳደግ እንዲሁም የገበያ ትስስር መፍጠርን ያካተተ እንደሆነ የኢትዮጵያ ዜና አገልግሎት ዘግቧል።